የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኘው በጸጥታ ኃይሎች ተወስደው ትናንት ውድ መታሰራቸውን ማህበሩ አስታወቀ። በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም በይፋ ተከለከለ። አሜሪካና ቻይና የገቡበትን የታሪክ እሰጥ አገባ ማርገብ የሚያስችል ውይይት አደረጉ። ወደ ቀዳሚ ዜና አልፋለሁ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኘው በጸጥታ ኃይሎች ተወስደው ትናንት ትላንት ውድመት መታሰራቸውን ማህበሩ አስታውቋል። ፕሬዚዳንቱ የታሰሩት ለግል ጉዳያቸው እንዳልሆነ ጤና ባለሙያዎች እያቀረቡት ላለው ጥያቄ ድምፅ በመሆናቸው መሆኑን ማህበሩ ገልጿል። በተጨማሪም በአርባ ምጭ ከተማ ሶስት ዶክተሮች መታሰራቸውን ቤተሰቦቻቸው ለቢቢሲ ገልጸዋል። የታሰሩት ዶክተር ባርናባስ ሳሙኤል፣ ዶክተር መላኩ አለማውና ዶክተር ሀብታሙ ጌታቸው መሆናቸውን የገለጹ ቤተሰቦቻቸው የታሰሩት ከሰሞኑ የሕክምና ባለሙያዎች ጥያቄ ጋር ተያይዞ ስለመሆኑ ገልጸዋል ሲሉ የዘገበው ቢቢሲ ነው። በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም በይፋ ተከለከለ። ሲጠጣና ሲቅም የተገኘ አካልም እስከ አስር ሺህ ብር ይቀጣል ተብሏል። በአዲስ አበባ ከተማ ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ ጫት የቃሙ እና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል መሆኑ ተነግሯል በተርሚናል አገልግሎት ላይ እያለ አልኮል የጠጣ ሲጋራ ያጨሰ ወይም ጫት የቃምና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት አስር ሺህ ብር እንደሚቀጣ ደንቡ ያስረዳል ሲል የዘገበው ሪፖርተር ነው ለሁለተኛ ጊዜ ጥፋት ከፈጸመ ኢንተርፕራይዙ ውሉ እንደሚቋረጥ የተደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀውም አስረዳል። ባልታሸጉ የወተት ምርቶች ውስጥ አደገኛ በሽታዎች የሚያጋልጡ ባክቴሪያዎች ተገኙ ተባለ። ባልታሸጉ የወተት ምርቶች በአደገኛ በሽታዎች የሚያጋልጡ አራት የባክቴሪያ አይነቶች መገኘታቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። በኢንስቲትዩቱ የእንስሳት ነክ በሽታዎች ምርምር ዲቪዥን ኃላፊ እና የጸረ ተህዋስያን መድኃኒቶች ከፍተኛ ተመራማሪ ዶክተር ይመር ሙልጌታ ለኢትዮጵያ ፕሬስ ድርጅት እንደተናገሩት ማህበረሰቡ የተጠቀምባቸው ያሉ ያልታሸጉ ወተቶች ንጹህ ቢመስሉም በተለያየ ደረጃ ችግሮች ያሉባቸው መሆኑ ተረጋግጧል ብለዋል። ማህበረሰቡ የተጠቀምባቸው በሚገኙ የወተት ምርቶች አራት የባክቴሪያ አይነቶች ተገኝባቸዋል ብለዋል። ባክቴሪያዎቹ የኩላሊት፣ የሽንት መተላለፊያ እና የቆዳ በሽታን የሚያስከትሉ መሆናቸውን ተናግረዋል። ባክቴሪያዎቹ ኩላሊትንና የሽንት መተላለፊያዎችን በእጅጉ የሚጎዱ ከመሆናቸው ባሻገር የቆዳ በሽታን የሚያስከትሉ የሳንባ ምች የደም ዝውውርና የቁስል ኢንፌክሽኖች እና ታይፎይድን የመሳሰሉ ተላላፊ በሽታዎችን በብዛት የሚፈጥሩ እንደሆነ ተጠቅሰዋል። ጥናቱ የተሰራው በማህበረሰቡ ጥቅም ላይ የዋሉ ከሚገኙ ወተት ምርቶች ናሙና ተወስዶ እንደሆነ የጠቆሙ ተመራማሪው ለጥናቱ ከፍተኛ ወተት አምራች የሆኑ ስድስት ክልሎች ናሙና መወሰዱን ተናግረዋል። የተሰራው ጥናት በፋብሪካ የተቀነባበሩትን የወተት ተዋጽኦችን ያካተተ እንዳልሆነ ግን ጠቁመዋል። አምራቾች፣ ነጋዴዎችና በግብርናና በጤና ዘርፍ ያሉ ባለሙያዎች እና የስነ ከምንጊዜውም በላይ ተናበው ለመፍትሄ መረዳዳት ይገባቸዋል ብለዋል። አሜሪካ እና ቻይና የገቡበትን የታሪክ ሰጣ ገባ ማርገብ የሚያስችል ውይይት አደረጉ። አሜሪካ እና ቻይና የገቡበትን የንግድ ጦርነት ለማርገብ የተደረገው ውይይት በስምምነት መጠናቀቁን የሀገራቱ ልኡካን ቡድኖች አስታውቋል። ከገቡበት የታሪክ ሰጣ ገባ በኋላ ለመጀመሪያ ጊዜ ፊትለፊት የተገናኙት የሁለቱ ሀገራት ልኡካን ወሳኝ የሆኑ ነጥቦች ላይ ከስምምነት መደረሱን የገለጹት በስዊዘርላንድ ጄኔቫ ለሁለት ቀናት የተደረገው ውይይት ለዓለም መልካም ዜና የያዘ ነው ሲል የቻይና ምክትል የንግድ ሚኒስትር ሊ ቼንግጃንግ ተናግረዋል። የአሜሪካ የንግድ ሚኒስትር ስኮት ቤሴንት በበኩላቸው ጠንካራና ገንቢ ንግግር መደረጉን አንስተዋል። የውይይቱ ዝርዝር ነጥቦች በቀጣይ ይፋ እንደሚደረግ በማስታወቅ ሁለቱ ወገኖች ዝርዝር መረጃ ከመስጠት ተቆጥበዋል። በቀጣይ አዲስ የምክክር መንገድ ለመከተል ያሰባቸውንም ጠቁሞ የኢኮኖሚ ውይይት መድረክ እንደሚኖራቸው አያይዘው ጠቅሰዋል። ሀገራቱ የደረሱበትን የንግድ ስምምነት በተጋነኑ ታሪፎች ምክንያት በሁለቱም በኩል ሊደረስ የሚችል የንግድ ጫናን ማቃለል የሚችል እንደሆነ መገለጹንም ሮይተርስ ዘግቧል። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።